ቆቦ ጊራና ሸለቆ ከራያ ጀምሮ እስከ ጊራና ያለው በጥናት ራሱ ለምስራቅ አማራ ይመግባል ነው የሚባለው። ገበሬው ቁም ብትለው አይቆማሁም ጣምናው ነው አውቆታል። በአመት ሶስት ጊዜ ማልማት በጣም ቀላል ነው። በጣም ከመንግስት የምንፈልገው ምርጥ ዘሮች፣ ወቅቱን የጠበቁ ምርጥ ዘሮች፣ የተሻሻሉ ዝርያዎች የሚመጡ እንፈልጋለን። እንደ እናንተው አርሶ አደር የሆነ ዘሩን አምርቶ ነው የምናመጣው። ለምንድን ነው እኛ ምርጥ ዘር ማናመርተው ምን እየሰራችሁ ነው? ምን ውጤት አመጣችሁ? ምን እንቅፋት ገጠማችሁ? ምንስ ይፈታላችሁ የሚሉትን ነገሮች እንፈልጋለን። ወደ ውጭ ኤክስፖርት የሚሆኑ ነገሮች የሚመጡ ልነው የምንፈልገው የቆቦ ሽንኩርት እኮ በጣም ከፍተኛ ኳሊቲ በመኖሩ በጅቡቲ እኮ ኤክስፖርት ይደረጋል። ዘንድሮ የቀረውን አራት መቶ ስምንት ሞተር ፓምፕ እንኳን በአግባው ወደ ተግባር ካስገባ ነው እሱ ብቻ ከሁለት ሺህ ሄክታር አዲስ የመስኖ መሬት ማልማት እንችላለን። ማለት አንድ ወቅት ዋቅ ስለተከሰተ እዛ አካባቢ ስንዴ በጭራሽ አይኑናኔው ከተባለ ትክክል አይደለም።